ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ነገ ሁሉ ሰላም፣ ሁሉ መልካም። ይህ ሀፒ ፊደል አካዳሚ ነው። ሀፒ ፊደል አካዳሚ ሁሌም በተከታታይ የአማርኛ ትምህርቶችን እየሰጠ ይገኛል። አሁን ቃላት ምስረታ ላይ ነን። የአማርኛ ፊደሎችን አንድ በአንድ በማጣመር እንዴት ቃል መመስረት እንደምንችል እያየን ነው። ከዚህ በፊትም ብዙ ፊደሎችን አይተናል። ከመጀመሪያ እስከ መጨረሻው ያላያችሁ ፊደሎችን ካላችሁ እንድታዩ ላችኋለሁ። ቪዲዮ ሁሌም እንደርሳችሁ ደግሞ ላይክ ሸርና ሰብስክራይብ ማድረግ እንዳይረሳ እንዲሁም ኦንላይን መማሪያ የምትፈልጉ ቤተሰቦች ከታች ባለው ስልክ ቁጥር እኛን ማግኘት ትችላላችሁ። በሚመቻችሁ የሶሻል ሚዲያ አማራጭ እየሰጠን ስለሆነ፣ ዛሬ ቀጥታ ወደ ትምህርቱ እንገባለን። ከዚህ እንጀምራለን። እዚህ ጋር መ ይላል። መ፣ አሁንም እዚህ መ፣ መ። እዚህ ደግሞ ካ፣ ካ፣ ከ

ቂ ቂ ቂ አጠቃላይ አስታራቂ አስታራቂ አስታራቂ ብለን እናነባለን ማለት ነው። ኦኬ ብ ብ ር ር ቱ ቱ ካ ካ ን ን ብርቱካን ብርቱካን እንላለን። ኦኬ አሁን ደግሞ እዚህ ጋር እንመጣለን ማለት ነው። እዚህ ጋር እ ን ን ፋ ፋ ሎ ሎ

ሁ ሁ ደቀላይ አለማየሁ አለማየሁ አለማየሁ የሚል ትርጉም ይሰጠናል ማለት ነው። ኦኬ። እዚጋ ደግሞ ተ ተ መ መ ራ ራ ማ

ና ና ክርስትና ክርስትና ይላል። ክርስትና ኦኬ። እዚህ ደግሞ ና ና ት ት ና ና ኤ ኤ ል ል ሲነበብ ናትናኤል ናትናኤል ናትናኤል ብለን እናነባለን ማለት ነው። ከዚህ ጋር ደግሞ መ መ ጀ ጀ መ መ ሪ ሪ ያ ያ ያ ሲነበብ ምን ይላል? መጀመሪያ ይሆናል። መጀመሪያ መጀመሪያ። ኦኬ ማ ማ ስ ስ ተ ተ ማ ማ ር ር ሲነበብ ማስተማር ይሆናል።

አአስስተ ሶሪ እዚህ ጋ ነው ተተማማሪ ሪ አጠቃላይ አስተማሪ ይሆናል። አስተማሪ አስተማሪ ኦኬ እዚህ ጋ ን ንጣ ተሪ ሪ ሲነበብ ተጠራጣሪ ይሆናል። ተጠራጣሪ ተጠራጣሪ የሚል ትርጉም ይሰጠናል ማለት ነው እንዳጠቃላይ። ኦኬ እዚህ ጋ ደግሞ አ

መነጋገር ይሆናል። መነጋገር መነጋገር። ኦኬ፣ አንዴ መጨረሻ ልድገመው ፈጠን ብዬ ተከታተሉኝ። ኦኬ፣ ስንጀምር መመካከር መመካከር። እዚህ ደግሞ እ ን ፋሎት እንፋሎት፣ ፋሎት፣ ክ ር ስ ት ና ክርስትና፣ መ ወ ላ ወ ል መወላወል፣ ተ ጠ ራ ጣ ሪ ተጠራጣሪ መንግስት መንግስት አለማየሁ አለማየሁ ናት ናኤል ናትናኤል ኤልሻ

መ ጀ መ ሪ ያ መጀመሪያ መ ሰ ና በ ት መሰናበት አ ፈ ፃ ፀ ም አፈፃፀም እዚህ ጋር ብር

ማሪ አስተማሪ መነጋገር መነጋገር፣ እናመሰግናለን። ለዛሬው ያለው ትምህርታችን እዚህ ላይ ያበቃል። ትምህርቱ ሁሌ የሚደርሳችሁ ደግሞ ቪዲዮን ላይክ፣ ሻር እና ሰብስክራይብ እያደረጋችሁ፣ እንዲሁም የደወል ምልክቷን በመጫን ሁሌ የሚደርሳችሁ ማድረግ ትችላላችሁ። ትምህርቱን ኦንላይን መማር የምትፈልጉ ደግሞ በተለያየ ሶሻል ሚዲያ አማራጭ እየሰጠን ስለሆነ እናንተ በሚመቻችሁ ሰዓት አመቻችተን እንሰጣለን። ከታች ባለው ስልክ ቁጥር ገብታችሁ እኛን ማግኘት ትችላላችሁ። ደህና ሁኑልኝ። መልካም ጊዜ ተመኘሁላችሁ።